ፍቅርና ጨዋታ፣ ዝና ታማረችሁ፣ እንዲህ ካብርሼ በተወለዳችሁ። ሴቶችን ማማለል ገበያ ወጥቼ ተመልሼ የመጣው ሄርሜላና ቅፌ አለ። አይ አብርሃም ታደሰ አረ ደረቱን እንደሱ ነው የዘፈን ዳርዳሩ። እስክስ አሰኝ ሳሚው እንዴ፣ ሳሚው ልቡ በቃ ሙተት ብሏል እኮ አብረሽ፣ እዩ። አረ ደግሞ ደረቱን ክፍት አርገውታል። አረ ግቢ ማለት እኮ ነው፣ ግቢ ለት ግቢ ለት ልስሚው ነው እንዲህ ግቢ። እንግዲህ ምንም ማረገ ይቻልም። ቤተሰብዬ፣ እኛ ወደናል፣ ተመችቶናል። ካሩ ይስሩ። እሺ፣ እንደሱ ጠጋቢው ጠጋ ጠጋቢ አ ኪሱን ቱል ያርጓል። እጅ በደረት ኦ አብርሽ እየጣሁን ምወድ ያላንተ ወንድ የለም የኔ የእኔ ዳይመንድ፣ እያለችው ነው። ኦ ጉድ መጣ፣ አዲስ ነገር ጉድ